አዶናይ አይመረጥም የምንለው ድድብና መበረታታት ስለሌለበት ነው። ከቴድሮስ ተክለአረጋዊ ፔጅ ላይ ነው የወሰድኩት። አዶናይ ላይ የተነሱበት ትግራያዊ ስለሆነ ነው ብላችሁ እንደ ሰለሜ ጭፍራ እየዞራቸው የራሳችሁን ቤር የምትገርፉት ሰዎች፣ ችግሩ ከኛ ሳይሆን ከእናንተ ነው። የትግራይን ህዝብ በአዶናይ መለካት፣ የዚህ ሀሳብ ጠብ በዋነኝነት ከትግራይ ህዝብ ጋር ነው። ብዙዎቻችን አዶናይን የማንመርጠው ደደብ ስለሆነ ብቻ አይደለም፣ በድድብናው አብዝቶ የሚኮራ በመሆኑ ነው። ድድብናውም ባለማወቅ ሳይሆን ተገርቶ ሰርቶ ያገኘው በመሆኑ ነው። ሌሎች ደደብ እንዲሆኑም ደግሞ በርትቶ ስለሚቀሰቅስ ነው። ይህ ደግሞ እኔ ወይም ሰመረ ባሪያው ያለው ሳይሆን ራሱ በኩራት ያለው ነው። እኛ አይደለንም የምንልበትም ምክንያት የለም። በስሙ ነው የጠራ ነው። አዶናይ መምረጥም ሆነ መሸለም ለደደብነት ክብርና እውቅና መስጠት ስለሆነ ነው። አሁንም ደግሜ የምለው አዶናይ የአስራ አንደኛው ሰዓት በጎ አድራጊ ነው። ሌሎች ሰዓታትን የነበረው ነውር ስፍራ ነው። ድድብናን የነበረበትና የተወው አይሆንም፣ እምነቱ ነው። አዶናይ በምንም መስፈርት የተከበረውን የትግራይን ህዝብ መልክ ሊሆን አይችልም። እንደ ባለፈው ከሆነ የኢትዮጵያ ቴሌቪዥን ይህም ፕሮግራም በቀጥታ ቢያስተላልፍና አዶናይ ቢያሸንፍ በሁላችንም ሀብት የተቋቋመው ኢቲቪ ለወጣቱ ትውልድ ምንድን ነው እያስተላለፈ የሚሆነው? ደደብ ማለት በእርግጥም አሸናፊ እንደሚያደርግ ነው። ምንም ነውር ስራ ብቻ ሰግጠ ተገኝ ነው። እንዲህ ያለ ወጣት መምራት ለመንግስት አያስቸግርም። ምን ይጠቅመዋል? የት ያደርሰዋል? መጨረሻ ላይ ካደረጋቸው ሁለት ሦስተኛ ተግባራት ውጭ ካዶናይ የምትመርጡለት መልካም ነገር ምንድን ነው?